አሜሪካ በየመን በነዳጅ ማከማቻ ላይ የፈጸመችው ጥቃት ቢያንስ ሰላሳ ስምንት ሰዎች መገደላቸውን የሁቲን አማጽያን ገለጹ። የአሜሪካ ጦር ጥቃቱን የፈጸመው የሁቲን ታጣቂ ቡድን የሚደርሰው እንቁሳቁሶችና ገንዘቦችን ለመገደብ መሆኑን ተናግሯል። የአሜሪካ ጦር በየመን በሁቲኖች ላይ የፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አሳወቀ። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲን ታጣቂ ቡድኖች የሚደርሰውን ቁሳቁሶችን እና ገንዘቦችን ለመገደብ መሆኑ ተገልጿል። ሁቲኖች በጥቃቱ ቢያንስ ሰላሳ ስምንት ሰዎች መገደላቸውን የገለጹ ሲሆን ከማቾች መካከል በርካታ የሕክምና ባለሞች ይገኙበታል ብለዋል። ሁቲኖች በጥቃቱ ቢያንስ ሰላሳ ስምንት መገዳቸውን የገለጹ ሲሆን ከማቾች መካከል በርካታ የሕክምና ባለሞችን ይገኙበታል ብለዋል። የሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲኖች ላይ የሚፈጸመውን ጥቃት ካጠናከረ በኋላ ነው። ይህ የሮይተርስ ዜና ወኪል በዩናይትድ ስቴትስ ባለሥልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑም ምላሽ አለመስጠታቸውን ዘግቧል። በኢራን የሚደገፉት የሁቲን አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሰውን የንግድ መርከቦች ላይ ማጥቃት የጀመሩት የእስራኤል እና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲን አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በእነዚህ የተነሳ ብዙ መርከቦች ከኩባያቸውን ቀይ ባህርን በመጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወቅት ጀምሮ በየመን የሁቲን አማጽያን ላይ የምትፈጽመውን ጥቃት ጨምራለች። አማጺ ሁቲን ራሱን በኢራን የሚመራ የእስራኤልና የአሜሪካና ሌሎች ምዕራባውያን አገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ የሚገኙ ፍልስጤማውያን ያለውን ድጋፍ በይፋ ገልጿል። የሁቲን አማጽያን ከእስራኤል ጋር ግንኙነት አላቸው ያላቸው መርከቦች ላይ በቀይ ባህርና በኤደን ባህረ ስላጤ ላይ ጥቃት እያደረሱ ቆይተዋል። ይህንን የሚያደርጉት በፍልስጤም ያላቸውን ድጋፍ ለመግለጽ እንደሆነ ይጠቀሳሉ። በምላሹ አሜሪካና ዩናይትድ ኪንግደምስ የሁቲን ኃይሎች ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶች ፈጽመዋል። በአጽራፈ የሁቲን አማጽያን ከእነዚህ ጋር አገራት ግንኙነት ያላቸውን ሌሎች አገራት መርከቦች ኢላማ እያደረጉ ይገኛሉ። ይህ የአማጽያን ጥቃት በርካታ የመርከቦች ድርጅቶች በዓለም የባህር ንግድ ውስጥ 15 በመቶ ድርሻ ያለውን የቀይ ባህር መስመር እንዳይጠቀሙ አስገድዷቸዋል ነው ያሉት። የሁቲን አማጽያን ከኢራን የገንዘብ ድጋፍ የሚደረግላቸው ሲሆን በሊባኖስ ውስጥ የሚገኘውን የሺአው ታጣቂ ቡድን ሂዝቦላ ጋር ጥብቅ ቁርኝነት አላቸው። ሂዝቦላም ለሁቲን አማጽያን ከአውሮፓውያኑ 214 ጀምሮ ሰፊ ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋገው ዘ ኮምፓቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አሳውቋል። ሁቲኖች ኢራንን በአጋርነት የሚያዩዋት ሲሆን፣ ሳውዲ አረቢያ የጋራ ጠላታቸው ናት። ኢራን ለሁቲን አማጽያን የጦር መሳሪያ ታቀርብላቸዋለች የሚሉት ጥርጣሬዎችም ጎልተው ይሰማሉ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው ለሚያስገነባ አውሮፕላን ማረፊያ 2500 አባወራዎች እንደሚነሱ ተገለጸ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ የአየር ማረፊያ 2500 አባወራዎች እንደሚነሱ የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናገሩ። ስራ አስፈጻሚ የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤታቸው እንደሚገነባ እና በሚቀጥለው ዓመት ህዳር ወር ላይ እንደሚያስረክባቸው ና እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ነው የተናገሩት። አየር መንገዱ በቢሽፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባውን ዓለም አቀፍ የአየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀምር አቶ መስፍን ጣሰው ተናግረዋል። በቢሽፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጡት ዋና ስራ አስፈጻሚው ከመሬታቸው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖራቸው ቤት እንደሚዛወሩ አሳውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀለባበሪያ እና የንግድ ተቋማት ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑን እና በአፍሪካ ቀዳሚ የሆነውን የአውሮፕላን ማረፊያ እንደሚሆንም ገልጸዋል። ከአዲስ አበባ 40 ኪሎ ሜትር እርቀት ላይ የሚገነባው ይህ አዲሱ የአየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። 60 ሚሊዮን ተጓዦችን ማስተናገድ የሚችል ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ አምሳ ሚሊዮን ተጓዦችን የሚያስተናግድ ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓን አቆጣጠር በ29 ይጠናቀቃል ተብሎ ይጠበቃል ብለዋል። ለዓመታት በአዲስ አበባ የሚገኘው ቦሌ የዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር አውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ የሚችልበት የመጨረሻው አቅሙ ላይ መድረሱን አቶ መስፍን አሳውቀዋል። ይህ ግዙፍ የአየር መንገድ 1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ሜትር ላይ የሚያርፍ የአየር መንገዱ ድጋፍ የሚሰጡ ተቋማት፣ 1000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝም ገልጸዋል። አዲሱ በቢሽፍቱ አቅራቢያ የሚገነበው የአውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ በፈጣን መንገድ እንዲሁም ፈጣን የባቡር እንደሚገኝ ገልጸዋል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲስ አየር መንገድ ግንባታ የሚውል የሰባት ነጥብ ስምንት ቢሊዮን ዶላር ስምምነት ተፈራርሟል።